የምቾት አምልኮ የሚባል ነገር እንዳለ ታውቃላችሁ? ላሳያችሁ። ንጉስ ሕዝቅያስ በዘመኑ ካደረጋቸው ታላላቅ ተሐድሶች መሀል የመጀመሪያው የኮረብታ መስገጃዎችና የማምለኪያ አጸዶችን ማፈራረሱ ነው። በጣም ብዙ ነገስታቶች መልካም ነገር ቢያደርጉ እንኳን እነዚህን የኮረብታ መስገጃዎች አላፈረሱም የሚል ወቀሳ ይነሳባቸዋል። እነዚህ የኮረብታ መስገጃዎች ማለት ብዙ ጊዜ ሰው የሚመስለው ጣዖት የሚመለክባቸው ነው። ኦፍ ኮርስ ጣዖት የሚመለክባቸው አጋጣሚዎች ነበሩ፣ ግን በአንዳንድ የመጽሐፍ ቅዱስ ክፍሎች እንደምናየው እነዚህ ኮረብታ መስገጃዎች እግዚአብሔር ራሱ የሚመለክባቸው ስፍራዎች ናቸው። ታዲያ እግዚአብሔር ከሆነ የሚመለከው ለምንድ ነው እነዚህ የኮረብታ መስገጃዎች እንደ ችግር እንደ ኃጢአት የተቆጠሩት ብላችሁ ልጠይቁኝ ትችላላችሁ። ሚስጥሩ እንደዚህ፣ እግዚአብሔር በሰለሞን ጊዜ ቤተ መቅደስ ከተሰራ በኋላ በጣም ደጋግሞ የሚናገረው ነገር አለ። እኔ መመለክ የምፈልገው በኢየሩሳሌምና በቤተ መቅደስ ነው የሚል ሀሳብ ነው ያለ። ለብሉይ ኪዳን ሰዎች እግዚአብሔርን ማምለክ ያለባቸው በኢየሩሳሌም ነው አንቲል መቼ ኢየሱስ ክርስቶስ ወደዚህ ምድር መጥቶ ለዛች ለሰማርያዊቷ ሴት ያላት ትዝ ይላችኋል። እኛ በገሪዛ እናመልካለን እናንተ በኢየሩሳሌም ታመልካላችሁ የማይባልበት ጊዜ ይመጣል፣ ሰው በእውነትና በመንፈስ እግዚአብሔርን የምናመልክበት ጊዜ ይመጣል እስኪላት እስከ አዲሱ ኪዳን ድረስ ነው እንጂ ከአዲሱ ኪዳን በፊት በብሉይ ኪዳን ትክክለኛው እግዚአብሔር ሊመለክበት የፈለገው መንገድ ሰዎች ወደ ኢየሩሳሌም መጥተው ቤተ መቅደስ ውስጥ እንዲያመልኩት ነው፣ እግዚአብሔር የፈለገው እስራኤላውያን ግን በኋላ በኋላ እዛ ድረስ ሄዶ ከመንከራተት እዚሁ አካባቢ የኮረብታ መስገጃዎች፣ መስዋዕት መስሪያዎች እናድርግና እዛ የሀዌን ወይም የእስራኤልን አምላክ እናመልካለና እግዚአብሔር ይህንን ነገር ተጸይፎት እዛ ድረስ ከመንከራተት እዚቹ ቀለል ያለች አምልኮ እናካሄድና ያቺ ቀለል ያለች አምልኳችንን አድርገን ያው ለጊዜ ይበቃዋል። ኮንቪኒንት ወርሽ የምቾት አምልኮ እግዚአብሔር መመለክ ባለበት ሌቭል ያለ ማምለክ ፕሮብለም። የኮረብታ መስገጃዎች፣ የማምለኪያ አጸዶች ማለት ይሄ ነው። ችግር አለ። እኛም ብዙ ጊዜ እግዚአብሔርን ስናመልክ ስናገለግል በሚመቸን መልኩ ነው። መዘመር ቀላል ነው። አይን ጨፍኖ ማምለክ ቀላል ነው። ማንባት ቀላል ነው። ሰውን ይቅር ማለት ግን ከባድ ነው። ትሁት መሆን ከባድ ነው። የፍቅር ሰው መሆን ከባድ ነው። ድሃ አደጉን ማሳደግ ከባድ ነው። ለመበለቲቷ መፍረድ፣ ፍትህ ማድረግ ከባድ ነው። እኛ ቀላል ቀላል የሆነውን ውጫይ ውጫ የሆነውን አምልኮ ነው እቃይ ብለን ያዝ ነው። ወገኖች፣ ይሄ የኮረብታ አምልኮ እና የማምለኪያ አጸዶች አምልኮ ነው። ኮንቪንየንት ወርሺፕ፣ የምቾት አምልኮ። እግዚአብሔር ከምቾት አምልኮ እየጠበቀን ለእግዚአብሔር ሙሉ ማንነታችንን እየሰ ሰጠ ዋጋ ያስከፍለውን እየከፈልን ሰውን ይቅር እያልን በንስሐ እየተመላለስን ሰውን እየወደድን በትህትና ዝቅ በማለት ወንድሜ ከኔ ይሻላል በሚል እውነተኛ አምልኮ እግዚአብሔር በሚፈልገው ሌቭል እንድናመልከው እግዚአብሔር ይርዳን።